ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 3 2018 ዓመተ ምህረት በዛሬው የመረጃ ሰዓታችን በአዋሳ ኢንዱስትሪያል ፓርክ አንድ ቻይናዊ ስራ አስኪያጅ የፈጸመው አስደንጋጭ ድብደባን በተመለከተ፣ የፌዴራል መንግስት በወሰደው የድሮን ጥቃት 16 ሰዎች ሞተው 22 ሰዎች ደግሞ ክፉኛ ስለመቁሰላቸው፣ የአዲስ አበባ ከተማ አስተዳደር የጎዳና ላይ ስብከትን ልከለክል ነው ስለማለቱ፣ በሻሸመኔ ከተማ በጠራራ ጸሐይ በአደባባይ ላይ ስለተፈጸመው ተኩስ እነዚህንና ሌሎች ዝርዝር መረጃዎች እናደርሳችኋለን። አብራችሁን ቆዩ። በአዋሳ ልዩ የኢኮኖሚ ዞን ውስጥ በሚገኘው እና በቻይናውያን ባለቤትነት ስር ባለው ቶዮ ሶላር ፋብሪካ ውስጥ የሚሰሩ ሰራተኞች ከድርጅቱ ቻይናውያን ከፍተኛ የስራ ኃላፊዎች ተደጋጋሚ የሆነ የኃይል ጥቃት፣ ድብደባና ስድብ እንዲሁም የሰብአዊ መብት ጥሰት እየደረሰባቸው መሆኑን ለሸገር ጆርናል ተናግረዋል። በተለይም ያለፈው እሁድ ጥቅምት 30 2018 ወይም ኖቨምበር 9 2025 ላይ በአንድ የፋብሪካው ሰራተኛ ላይ አንድ ቻይናዊ ስራ አስኪያጅ ራስን እስከ መሳት ድረስ ያደረሰ ከባድ ድብደባ ፈጽሟል። ድብደባው በስራ ቦታ ላይ የተፈጸመ ሲሆን ተጎጂው ሰራተኛ ወደ አሉኑኑ የሕክምና እርዳታ ለማግኘት ወደ ሆስፒታል መወሰዱን የአይን ማኞችና ሌሎች የፋብሪካው ሰራተኞች አስረድተዋል። ተያይዞ በቀረበው የቪዲዮ ማስረጃ ላይ አንድ ክፍል ውስጥ አንድ ቻይናዊ ስራ አስኪያጅ አንድን ሰራተኛ በኃይል ሲደበድብ፣ ከዚያም ሰራተኛው ራሱን ስቶ መሬት ላይ ሲወድቅ ይታያል። የፋብሪካው ሰራተኞች ለሸገር ጆርናል በሰጡት ቃል በኩባንያ ውስጥ ያለው የስራ ባህል እጅግ አሳሳቢና የሰብአዊ ክብርን የሚነካ መሆኑን አጥበ አስጠብቀው ገልጸዋል ሰራተኞቹ እንደሚሉት ቻይናውያን ሀላፊዎች የስራ ስህተት መስሎ ከታያቸው ወይንም የስራ መመሪያ ተላልፈዋል ብለው ካሰቡ ቅጣቱ በቀጥታ ወደ አካላዊ ድብደባ የሚያመራ ነው ብለዋል ከድብደባው በተጨማሪ የቃል ስድብ ና የማዋረድ ተግባር በየጊዜው ይፈጸማል ያሉት ሰራተኞቹ ከድብደባው በኋላ ሀላፊዎቹ ሰራተኞችን ለሰው ሀይል አስተዳደር እንደሚልኩና የሰው ሀይል ክፍል ደግሞ እንደየፍላጎቱ ከስራ ማባረር ወይንም ገንዘብ በማስከፈል ቅጣት እንደሚጥል ሰራተኞቹ ተናግረዋል። ሰራተኞቹ አንድ ትልቅ አለም አቀፍ ድርጅት ያለ ሰው ኃይል አስተዳደር እና ብቃት ያለው ማናጅመንት ሳይኖሮ ስራ መስራቱ ጥያቄ እንደሚያጭር ጠቁመዋል። የሰው ኃይል አስተዳደር ክፍልም ቢሆን የሰራተኞቹን ጥቅም ከማስከበር ይልቅ የራሱን ፍላጎት ብቻ እንደሚያስጠብቅ ገልጸዋል። በአዋሳ የሚገኘው ይህ ኩባንያ የምርት ወጪን ለመቀነስ ባደረገው ከፍተኛ ለውጥ ሰራተኞቹ ጤናና የሰብአዊ መብት እየጣሰ ነው የሚል ክስ ቀርቦበታል። ሰራተኞቹ ከምሽቱ ሁለት ሰዓት ገብተው እስከ ጠዋት ሁለት ሰዓት ድረስ እንደሚሰሩ ይናገራሉ። የድርጅቱ አመራር የበጀት ቅነሳ ለማድረግ የምግብ አገልግሎቱ ሙሉ በሙሉ ቀይሯል። ቀደም ሲል ለቁርስ ቀይ ወጥ የነበረ የምግብ ዝርዝር አሁን ወደ ሻይና ዳቦ ተቀይሯል ያሉት ሰራተኞቹ ይህ የምግብ ለውጥ የጭጓራ ሕመም እየፈጠረባቸው መሆኑን ተናግረዋል። ስንቀጠር በሕክምና የጤና ምርመራ አድርገን ነው የተቀጠር ነው፣ ግን ሰው ሲወጣ በሽተኛ እየሆነ ነው ሲሉ የሁኔታውን አሳሳቢነት ገልጸዋል። ቶዮ ሶላር ፋብሪካ ስራ አስኪያጆች በፈጸሙት ድብደባና በሰራተኞች የተነሱ ከባድ የስራ አካባቢ በደሎች ጋር በተያያዘ ማብራሪያ እንዲሰጥ ቢጠየቅም ለቀረበው ጥያቄ ምላሽ ለመስጠት ፍቃደኛ ሳይሆን ቀርቷል። ይህ በእንዲህ እንዳለ የፋብሪካው ሰራተኞች በደረሰባቸው የስራ አካባቢ በደልና የኃይል ጥቃት ላይ ተደጋጋሚ ቅሬታዎችን ለሚመለከታቸው አካላት ቢያቀርቡም የሚሰማን አጠናል ሲሉ ተስፋ መቁረታቸውን ገልጸዋል። በሀዋሳ ኢንዱስትሪያል ፓርክ ውስጥ የሚካሄድ ይህ የሰብአዊ መብት ጥሰትና የስራ ህግን መጣስ የሀገሪቱ የስራና ሰራ ተኛ አዋጅን የሚጥስና በኢትዮጵያ የኢንቨስትመንትን ስም የሚያጠፋ በመሆኑ የፌዴራልና የክልል መንግስታት እንዲሁም የኢንዱስትሪያል ፓርክ አስተዳደር ጉዳዩን በአስቸኳይ እንዲመረምሩ እንዲሁም ተገቢውን እርምጃ እንዲወስዱ ሰራተኞቹ ጥሪ አቅርበዋል። በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል የተፈጸመው የሰላም ስምምነትን ተከትሎ በሁለቱ አካላት ድንበር አካባቢ በተፈጠረ አዲስ ውጥረት ዙሪያ የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ የዘገበው መረጃ ትኩረትን ስቧል። የትግራይ ባለስልጣናት የፌዴራል መንግስት ባለፈው ሳምንት ፈጸመው የተባለው የአየር ጥቃት በተመለከተ የትግራይን ግዛት አልነካም ሲሉ አረጋግጠዋል። ሆኖም ጥቃቱ የተፈጸመው በትግራይ ታጣቂ ኃይሎች ላይ መሆኑን ቢገልጹም፣ ቦታውን አስመልክቶ የሚሰጡ መረጃዎች ግን ከትግራይ ውጭ በአጎራባች አፋር ክልል ውስጥ መሆኑን ይጠቁማሉ። አጃንስ ፍራንስ ፕሬስ ስሙን ያልጠቀሰው የትግራይ ባለስልጣን በመጥቀስ እንደዘገበው የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ በምትገኘው በአፋር ክልል ውስጥ በመሰማራት ላይ የነበሩ የትግራይ ታጣቂ ኃይሎች ላይ ነው ተብሏል። በዚህ ጥቃት ሳቢያ 16 ታጣቂዎች የተገደሉ ሲሆን፣ ሌሎች 22 ደግሞ መቁሰላቸውን የዜና ወኪሉ ከምንጮቹ መረዳቱን ጠቅሷል። ይህ መረጃ በትግራይ ኃይሎች ላይ ጉዳት መድረሱን የሚያመለክት ቢሆንም የፌዴራል መንግስቱ እስካሁን በጉዳዩ ኤርትራ ምንም አይነት ኦፊሳላዊ መግለጫ አልሰጠም። አጃንስ ፍራንስ ፕሬስ በጉዳዩ ላይ ከፌዴራል መንግስት ባለስልጣናት ማብራሪያ ለመጠየቅ ያደረገው ሙከራ ውጤት እንዳላገኘ አመላክቷል። በጥቃቱ የተፈጠረው ግጭት በድንበር አካባቢ በሚኖሩ ሲቪል ዜጎች ላይ የከፋ ሰብአዊ ቀውስ አስከትሏል። ስማቸው እንዳይጠቀስ የፈለጉ አንድ የረዲኤት ድርጅት ሰራተኛ ለአጃንስ ፍራንስ ፕሬስ እንደገለጹት የትግራይ ኃይሎች ባለፈው ሳምንት በአፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙበት ወደ 18 ሺህ የሚጠጉ የአፋር ክልል ነዋሪዎች ከቀያቸው ተፈናቅለዋል ብለዋል። ይህ ከፍተኛ የሆነ የዜጎች መፈናቀል በአካባቢው ያለውን የደህንነት ስጋት እና የሰብአዊ እርዳታ አስቸኳይ ፍላጎትን የሚያመለክት ነው። በአፋር ክልል ውስጥ የሚገኙ ምንጮች የትግራይ ኃይሎች በአንዳንድ ወረዳዎች በተለይም በመጋሌ ወረዳ የተለያዩ ቀበሌዎች ላይ ጥቃት መክፈታቸውን፣ በዚያም ምክንያት በርካታ ሰዎች ተፈናቅለው መጠለያ ፍለጋ ላይ መሆናቸውን ጠቁመዋል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው እንዳይጠቀስ የፈለጉ ምንጭ በአፋር ክልል ውስጥ ጥቃቱን የፈጸመው የትግራይ ሰላም ኃይል ተብሎ የሚጠራ በአፋር ክልል ውስጥ የሚንቀሳቀስ ታጣቂ ቡድን እንደሆነ ተናግሯል። እኚህ ስማቸው ያልተጠቀሱ ባለስልጣናት እኚህ የትግራይ የሰላም ኃይሎች ቡድኖች ከቀድሞ የትግራይ ግዛዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋራ ግንኙነት አላቸው በማለት ክስ አቅርበዋል። ይህ ክስ በትግራይ ኃይሎች መካከል ያለውን የውስጥ አለመግባባት የሚያመለክት ሲሆን አጃንስ ፍራንስ ፕሬስ በጉዳዩ ዙሪያ የአቶ ጌታቸውን ረዳ ምላሽ ለማግኘት ያደረገው ጥረት ምላሽ ሳያገኝ ቀርቷል። በትግራይ ክልል አስተዳደር በኩል የተሰጠ መግለጫ ደግሞ የክልሉ ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል የሚለውን ክስ መሰረተ ቢስ ሲል አጣጥሎታል። ይልቁንም በአፋር ክልል የሚንቀሳቀሱና በውጭ ድጋፍ የተደራ ታጣቂዎች በትግራይ ላይ ተደጋጋሚ ጥቃቶችን እየፈጸሙ መሆኑን በመግለጽ የፌዴራል መንግስቱ የፕሬቶሪያውን የሰላም ስምምነት እየጣሰ ነው ሲል ወንጅሏል። ይህ አዲስ ግጭትና በፌዴራል መንግስት እንዲሁም በትግራይ ኃይሎች መካከል የሚሰነዘረው ክስ በሰሜን ኢትዮጵያ ለሁለት አመት የዘለቀውን ጦርነት ያስቆመውን የፕሬቶሪያውን የሰላም ስምምነት ላይ አዲስ ጥያቄዎችን አጭሯል። በኅዳር 2015 የተፈረመው ስምምነት ተኩሱ ማቆም፣ ትጥቅ ማስፈታት፣ የሰብአዊ እርዳታ እንዲገባ መፍቀድና መሰረታዊ አገልግሎቶች ወደ ነበሩበት መመለስን ያ ያካትታል አሁን የተፈጸመው የድሮን ጥቃት እና በአፋር ክልል ነዋሪዎች ላይ የደረሰው ሰፊ መፈናቀል የተኩስ አቁም ስምምነቱን በግልጽ የጣሰ ተግባር ነው የሚል ስጋት እንዲያድር አድርጓል። በትግራይ በኩል የቀረበው ክስ የሰላም ስምምነቱን አፈጻጸም ያደናቀፈና ምስጢራዊ ወታደራዊ እንቅስቃሴዎችን እያከናወነ ነው የሚል ሲሆን የፌዴራል መንግስቱ ግን በዚህ ዙሪያ ያለው አቋም ግልጽ አይደለም። ይህ አደገኛ መወነጃጀል የተባበሩት መንግስታት ድርጅት እና የአፍሪካ ህብረት በጉዳዩ ላይ ጣልቃ እንዲገቡ ጥሪ ቀርቦበታል። አፋር ክልል አዋሳኝ አካባቢዎች የተከሰተው የድሮን ጥቃትና ተከትሎት የተፈጠረው ውጥረት በኢትዮጵያ ውስጥ ያለውን የሰላም ሂደት አደጋ ላይ የሚጥል ነው። የትግራይ ታጣቂዎች በአፋር ክልል መሰማራታቸውን የሚጠቁሙ ዘገባዎችና የተፈናቀሉ የሲቪል ነዋሪዎች ቁጥር መጨመር፣ የድንበር ጉዳይ እንዲሁም የውስጥ አለመግባባቶች አሁን ለቀጠናው ሰላም ትልቅ ፈተና መሆናቸውን ያሳያል። የፌዴራል መንግስት በጉዳዩ ላይ መረጃ አለመስጠቱ የሁኔታውን ውስብስብነት አጠናክሮታል። ባለፈው ሳምንት መጨረሻ በኦሮሚያ ክልል ሻሸመኔ ከተማ በተካሄደ አንድ የሰርግ ስነ ስርዓት ላይ በህዝብ ባህል በአደባባይ የተተኮሰ የጦር መሳሪያ ጥይት የህግ ጥሰት ብቻ ሳይሆን በከተማዋ ሰላማዊ ነዋሪዎች ዘንድ ከፍተኛ የሆነ የስጋት ማዕበል ፈጥሯል። ይህ በድምቀት እና በቅንጦት መኪኖች ታጅቦ የተከናወነ ሰርግ በከተማዋ አደባባይ አካባቢ አንድ የሰርጉ ተሳታፊ በግልጽ ሽጉጥ መዞ ተከታታይ ጥይቶችን ወደ ሰማይ በመተኮስ ድንጋጤንና ግራ መጋባትን ፈጥሯል። ድርጊቱ የተፈጸመው በጠራራ ፀሐይ የከተማዋ ነዋ ተማሪዎች በሚንቀሳቀሱበት ወሳኝ ስፍራ ላይ መሆኑ የህግ ስርዓት አልበኝነት የደረሰበትን አሳሳቢ ደረጃ የሚያመለክት ነው። ይህ ግልጽ ትቢት የተሞላበት የህግ መተላለፍ በተመለከተ በርካታ ነዋሪዎችና የህግ ባለሙያዎች በህዝብ እይታ ስር እንዲህ አይነት ወንጀል እንዴት ሊፈጸም ቻለ? እንዲሁም የህግ የበላይነት መሪ የት ደረሰ? በማለት የቁጣና ና የጭንቀት ጥያቄዎችን እያነሱ ነው። የኢትዮጵያ መንግስት የጦር መሳሪያ አስተዳደር ቁጥጥር አዋጅ 1177 ህዝባር 2012 በግልጽ እንደሚያስቀምጠው የሚሰጠው በግልጽ ቦታዎች በህዝብ መሀል ወይንም ህዝብ በተሰበሰበበት ቦታ የጦር መሳሪያ መተኮስም ሆነ ማሳየት ከባድ የህግ ጥሰት መሆኑን ያስቀምጣል። አዋጁ የዜጎችን ሰላምና ደህንነት ለማስጠበቅ የታለመ ሲሆን እንዲህ ያሉ ድርጊቶች የህግ የበላይነትን መንፈስ የሚሸረሽሩና የመንግስት የጸጥታ አካላትን ቁጥጥር አቅም ጥያቄ ውስጥ የሚጥሉ ናቸው። ይህ ክስተት ለሻሸመኔ ከተማ አስተዳደር፣ ለጸጥታ አካላት አስቸኳይ የትኩረት ጥሪ የሚያቀርብ ነው። አስተዳደሩ ይህንን ትልቅ የሆነ የህግ ጥሰት ድርጊት ተከትሎ በህዝቡ ላይ የተፈጠረውን ፍርሃት ለማስወገድና የህግ የበላይነትን ለማስከበር የሚጠበቅበትን ሚና በተመለከተ ቁልፍ የሆኑ ጥያቄዎች ተነስተዋል። ተጠርጣሪው ግለሰብ በህግ እንዲጠየቅ ይህም ለህዝቡ የሚሰጠው መልስ የአስተዳደሩን ቁርጠኝነት ያሳያል። አስተዳደሩ በከተማዋ ውስጥ የጦር መሳሪያ አያያዝና አጠቃቀም ላይ ያለውን ደንብ እንዲሁም ቁጥጥር በአስቸኳይ በመገምገም ማጠናከር እንደሚኖርበትም እየተገለጸ ነው። በተለይም ህዝብ በሚሰበሰብበት ስነ ስርዓቶች ላይ የጸጥታ ጥበቃው እንዴት መታየት እንዳለበት ግልጽ መመሪያ ማውጣት ወሳኝ እንደሆንም ተጠቁሟል። ይህ የአደባባይ ተኩስ ለህዝብ ደህንነት ያለውን ስጋት ከማሳየቱም በላይ ከህግ በላይ ማንም የለም የሚለውን መሰረታዊ የዲሞክራሲያዊ መሪ የሚዳፈር ነው። የጦር መሳሪያ በግልጽና ከህግ ውጪ መጠቀም ለሌሎች ወንጀሎች መንስኤ ሊሆን እንደሚችል በመገንዘብ የመንግስት የጸጥታ አካላት የህግ የበላይነትን በማስፈን የዜጎችን መብትና ደህንነት እንዲከበር ዋስትና መስጠት ይኖርባቸዋል። የሻሸመኔ ከተማ ነዋሪዎች ሰላማቸውን መልሰው እንዲያገኙ አስተዳደሩ የህግ ጥሰቱን በቸልታ እንደ ና ጠንካራና ወጥነት ያለው እርምጃ እንዲወስድ እየተጠበቀ ነው። የዚህ ክስተት መጨረሻ ውጤት በከተማ የህግ የበላይነትና የጸጥታ መረጋጋት ላይ ትልቅ ተጽዕኖ የሚኖረው ይሆናል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በጎዳና ላይ እና በንግድ ቦታዎች ላይ የሚደረጉ ሃይማኖታዊ ስብከቶችን ለመቆጣጠር ያለውን ህግ ማሻሻልና አስፈጻሚ መመሪያ ማዘጋጀት እንደሚገባው ገለጸ። ይህንን አቋም የገለጸው የጎዳና ላይ ስብከቶች የከተማዋን ነዋሪዎች በተደጋጋሚ እያማረሩና እረፍት እየነሱ መሆናቸውን በመግለጽ ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ ጥቅምት 27 2018 በሃይማኖት ተቃውማት ሚዲያ ሚና ላይ በተካሄደ የውይይት መድረክ ላይ የጉዳዩን አሳሳቢነት በይፋ አረጋግጧል። ቢሮው ከአዲስ አበባ ሃይማኖት ተቋማት ጉባኤና ከከተማ አስተዳደሩ የኮሚኒኬሽን ቢሮ ጋራ በጋራ በመተባበር ባዘጋጀው በዚህ መድረክ ላይ አቶ ብራኑ ሲናገሩ ማህበረሰቡ በንግድ ቦታዎችና በመንገድ ላይ እየተጎተትን እየተሰበክን ነው በማለት ተደጋጋሚና ከፍተኛ ቅሬታ እንደሚያቀርብ አስረድተዋል። እንደእሳቸው ገለጻ ምንም እንኳን የሃይማኖት ነጻነት የተከበረ ቢሆንም አሁን ያለው የስብከት አፈጻጸም ሁኔታ የ የትኛውንም ሃይማኖት ተቋም በማይወክል መልኩ ይልቁንም ማህበረሰቡን በሚረብሽና ለአቤቱታ በሚያጋልጥ ሁኔታ እየተፈጸመ ነው ብለዋል። ይህ ደግሞ እንደ ዋና የመልካም አስተዳደር ችግር ተለይቷል ብለዋል። የቢሮ ምክትል ኃላፊ አሁን ያለው የህግ ማዕቀፍ ማሻሻልና ዝርዝር መመሪያ ማዘጋጀት ይህንን ችግር ለመፍታት ከሚያስፈልጉ ጉዳዮች አንዱ መሆኑን አስረድቷል። የህግ ማሻሻያና መመሪያው ዓላማ ሰላምና ጸጥታን ማስጠበቅ፣ የሌሎችን ዜጎች መብት አለመረበሽ፣ እንዲሁም የሃይማኖትን አስተምሮ በትክክለኛው መንገድ መካሄዱን ማረጋገጥ ነው ብለዋል አቶ ብራኑ። አክለውም ይህ የህግ ማሻሻያ በተመለከተ በቅርብ ጊዜ ውስጥ ከሃይማኖት አባቶች ጋራ ሰፊና ሁሉን ያካተተ ውይይት እንደሚካሄድ ጠቁመዋል። ይህ የህግ ማዕቀፍ ሲዘጋጅ የሃይማኖት ተቋማቱ ተሳትፎና ግብአት ለማካተት ያለመ እንደሆነም ተናግሯል። በተጨማሪም ምክትል ኃላፊው የሃይማኖት ተቋማት አስተምሮ እንዴት መካሄድ እንደሚገባው ከሃይማኖት ተቋማት ጉባኤ አባላት ጋራ በጋራ የተለያዩ ውይይቶች መኖራቸውን አስረድቷል። እነ እነዚህ የተለያዩ ጉዳዮች የህግ ማሻሻያ የሚያስፈልጓቸው ሲሆን የሃይማኖት ተቋማት ጉባኤ አባላት በጉዳዩ ላይ መክረውበት ተገቢውን አቋም ሊይዙባቸው እንደሚገባም አስረድተዋል። በከተማዋ ልማት ላይ በጋራ ጉዳዮች ዙሪያ የሃይማኖት ተቋማት ግብዓት የመስጠት ልምድ ሊዳብር እንደሚገባ አጽንኦት ሰጥተው መንግስትና የሃይማኖት ተቋማት በጋራ በመስራት የዜጎችን መብት የሚያከብርና የሃይማኖታዊ ልምምዶች ሰላምን በማይረብሽ መልኩ እንዲከናወኑ መስራት እንደሚገባ ገልጸዋል። የከተማ አስተዳደሩ እርምጃ ከሃይማኖት ነጻነት ጎን ለጎን የህዝብን ሰላምና ጸጥታን ማስፈን እንዲሁም መልካም አስተዳደርን ማረጋገጥ በሚል ሚዛናዊነት ላይ የተመሰረተ ነው። ውድ አድማጭ ተመልካቾቻችን ለዛሬ አሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።